ከታዘብኳቸው ወይም ደግሞ ካየኋቸው ነገሮች አንጻር የተሰማኝ ልናገር ነው የመጣሁት ማለት ነው እና እና ምንድን ነው የተሰማኝ ነገር፣ ይቅርታ ተቋርጦ ነበረ። የተሰማኝ ነገር ምንድን ነው እንግዲህ ኢትዮጵያ ውስጥ እየተካሄደ ያለው ነገር በጣም ስለሚያምና እንዲሁም ደግሞ በስደት ላሉ እህቶቼ ዛሬ መልእክቴ ላስተላለፍ ነው የመጣሁት ማለት ነው። ይህ መልእክቴ ምንድን ነው? ሙስሊም እህቶቼ ወይም እንዲሁም ደግሞ ክርስቲያን እህት ወንድሞቼ፣ እህቶቼ ለሴቶች ነው ዛሬ መልእክቴን የማደርሰው ና እንግዲህ ከሀቡ ቤትም የቀረበውን ሮሮ ሰምታችኋል። እንዲሁም ደግሞ በየ በእግረኛው በእግረኛው ሚዲያ ላይ የቀረበችውን እህታችንን አይታችኋታል ብዬ አስባለሁ። ና በጣም ልብን የሚነካና በጣም የሚያም ነገር ነው ያየ ነው ማለት ነው እንግዲህ የውሃ ሚዲያ ማነው፣ እግረኛው ሚዲያ ላይ ቀርባ የተናገረችው ልጅ እውነት ለመናገር በጣም ነው ልቤን ያመመው። እያለቀስኩ ነው እስከ መጨረሻው ድረስ እየተከታተልኳት ማለት ነው። በጣም ነበረ የሚያመው። በጣም ነው በቃ ያሳዘነችኝ እና ራሴን እስክጠላው ድረስ ነው እንግዲህ ያንን እንተርቪው ድረስ ያዳመጥኩትና በዚህ ደረጃ ወንድ ልጅ በዚህ ደረጃ ለሴት ልጅ ሕግ መጥፋቱ በጣም ነው የሚያስጠላው። እሱ አንድ ምንድን ነው የሚባለው ሸሪሃ ነው የሚባለው በሙስሊሞች ይቅርታ ለቃሉ ሸሪሃ ነው ወይም ደግሞ ሰማንያ እንደሚባለው አስሮ አዎ፣ በጣም በጣም በሚያስጠላ እና በሚቀፍ ሁኔታ አሁነኛ እኔ ለራሴ ኦርቶዶክስ ነኝ፣ ግን ሰማንያ አስሬ እኩል መስራት ካለብን እኩል እንሰራለን። እኔ በላይ ግን እኔ ሌላ ቦታ ሁኝ ሰማኒ ያለህ እኔ በላይ ሌላ ሚስት ማግባት አይችልም። ለዛም ደግሞ በእኔ ንብረት ወይም ደግሞ በእኔ ገንዘብ ማለት ነው። ያ ከሆነ ወንጀሉ ለሱ በጣም ነው የሚከብድበት። በኛ ማለት ነው በኛ ግን፣ በእህት ወንድሞቼ፣ ሙስሊም እህት ወንድሞቼ፣ እህቶቼ፣ ሙስሊም ወገኖቼ ግን ይከብዳል። እንትኑ ያኔ ህጉ ይከብዳል። እና ይቺ ልጅ አሁን ምንድን ነው መፍትሄ የሆዋ ምንድን ነው እሺ? አሁን ለዚች ልጅ ዋጋዋ ምንድን ነው? እኔ አሁን ግራ ግብት ያለኝ ምናገባሽ ምናምን ልትሉኝ ትችላላችሁ። ግዴታ የነሱ ብቻ ስለሆነ አይደለም ይሄ ህጉ እንትን ያለው ነገም ለእኛ ሊመጣ ስለሚችል፣ ግን ይቺ ልጅ አሁን እንዴት ነው በህግ ልትዳኝ የምትችለው? አሁን ይሄ ፍርድ ቤት ሸሪሃ የሚባለው ጋር ለመሄድ ገንዘብ የላትም አቅም የላትም ከሳ እሱን ለከሳ ለማሸነፍ ገንዘብ ያስፈልጋል። የሆነ ሰው የሆነ ነገር ሊያደርግ ሲል ገንዘብ ያስፈልገዋልና ይቺ ልጅ ግን ከገንዘቧም የለችም። ሰርታ ለፍታ ታክታ በቃ በጣም ብዙ ነገሮችን ሆና ከነ ልብስ ልብስ ሳትለብስ ከነ ጫማ ሳትለብስ ሳትለብስ ሳትዘንጥ ምን ሳትል የመዳም ልጆች ልብስ እየሰጧት፣ የመዳም ጫማ እየሰጧት ለብሳ ስምንት አመት ሰርታ ደግማ ሄደች አገሯ። ከሀገሯ ከሄደች በኋላ ደግሞ ልጅ ወለደች። ልጅ በኦፕሬሽን ወለደች። ያው ስደት ያለ ሰው ኢትዮጵያ ከሄደን ልጅ መውለድ ካሰበ አማራጩ ኦፕሬሽን ነው። ምክንያቱም እዚህ ተጎድተው ስለምንሄድ ተጎድተን አይምሯችን፣ ሰውነታችንን፣ ሁሉ ነገራችንን ተጎድተን ነው የምንሄደው። ምክንያቱም ድካም አለ፣ እራብ አለ። ከስንት አንድ ነው የደለው ስራ ቦታ የሚገኘው፣ ከስንት አንድ ነው ምግብ የሚገኘው፣ ምናምን ነገር እና ረሃብ አለ፣ ስቃይ አለ፣ መከራ አለ፣ ችግር አለ፣ ብዙ ነገር አለ። አረብ ሀገር ይሄ ነው ብዬ መግለጽ የማልችለው አስከፊ ነገሮች አሉ። ከመቶ ፐርሰንቱ ሶስት ፐርሰንቱ ሊሆን ይችላል መልካም ነገር የሚገጥመው መልካም ነገር የሚገጥመው ለዛም ነገር ሁኑ ለመልካም የሚባለውም ደግሞ ሲፈልጉ ሲቀይሩባችሁ ሲፈልጉ ደህና ሲሆኑባችሁ ነው። ይቺ ልጅ እንግዲህ ይህን ሁሉ ዋጋ ከፍላ እድሜዋን ለልጆቿ እንኳን መሆን ሳትችል በገዛ ቤቷ፣ በገዛ ንብረቷ፣ በገዛ ዋጓዋ ለእናት ላላባት ያላደረገችውን ነገር ለእናት ላባት ያልከፈለችውን ዋጋ ለእሱ ከፍላ ልጆች ሄድ ማርብልኛል ህይወት ይሆነኝ በጣም ነው ያለቀስኩት ማለት ነው። እግዚአብሔር ነ እ በእሷ ቦታ ሳየው እመቤቴ ነምላቅ እንደዛ ዋጋ ክፍላ ህይወት ይሆነኛል ትዳር ሆነኛል ብላ ያጠራቀመችውን የሰራችሁን ቤቷን ሌላ ሴት አግብቶ እሷን እንዳልነበር ትቶ እሷ እንደገና ከወንድም ቤት ከእህት ቤት አስባችሁታል? እስኪ መቼ ነው እሺ? የምር እኔ በጣም ስለተሰማኝ ነው ሳለቅስበት ስላረፈድ በጣም ተሰምቶኛል እና። እግዚአብሔርን እንምላችሁ እስከ መቼ ነው? ሽን ያክል ዋጋ የሚከፈለው የዚች ልጅ ዋጋ ወሽ ት ልታገኘው ነውሽ? እንግዲህ ስምንት ዓመት እዛ በፊት፣ እዛ በኋላ ደግሞ ስድስት ዓመት ኦፕሬሽኑና እንኳ በስድስት ወሯ ነው እኮ አረብ ሀገር ሄደችው። ኦፕሬሽኑና በስድስት ወሯ ነው ሀገር አረብ ሀገር ሄዳ እንደገና መስራት የጀመረችው። አንዳንድ ሴቶች አላችሁ የሚሰራው ነገር እኔ ለወንድ ብር አንሰጥም፣ እኔ ለወንድ ብር አንሰጥም ስንል

ጌታ ምስክሬ ነው በጣም ነው እኔ ልጅቷ ያሳዘነችኝ በጣም ነው ያለቀስኩት ጌታን ገብታችሁ ማየት ትችላላችሁ እግረኛው ሚዲያ ላይ እና አሁን ይህቺ ልጅ እንዴት ነው እንዴት ነው ቤቷም ሊመለስላት የሚችለው ቢጨንቃት ይህች ሀቢባ ከምትባል እህታችን የሚቆረጥ የአዲስ አበባ ቤት አለመሰለኝ እዛ ጋር አስር ሺህ ብር ከፍላ አምስት ጊዜ ቆርጣለሽ ቢጨንቃት ሰው ሲጨንቀው የማያደርገው ነገር የለም ለፍታ ታክታ ቤት የሆነኛ ልጅ ኋላ በልበት አለ ያለችውን የለፋችበትን ቤት ያለፋ ሴት ገብቶ ሲሞላድልበት፣ እሷ ግን በወንድም ሶፋ እና በወንድም በረንዳ ላይ መቀመጥ ጀመረች። ጌጣት በጣም ነው የሚያመው። እግዚአብሔር እኔ በጣም ነው የተሰማኝ። እኔ ብዙ ነገሮችን አይቻለሁ፣ ብዙም ተርፌዎችን አይቻለሁ፣ ብዙ የሚያስለቅሰው ነገሮች አይቻለሁ። እንደዚች ልጅ ግን ልቤን የነካው የለም። እንደዚህ ልጅ እንደዚች ልጅ ያስለቀሰኝ የለም! ጌታ ምስክሬ ነው። የምላቸው በቃ ፍዝዝ ብያየዋል። ይቅርታ ይዋለሽ። እንዴት ስትል እንት እንዴት ይባላል? እንዴት ነው ይህ ልጅ አሁን ለሚቀርበባል እንጃ። እኔ እሷን ቢያደርግኝ ምንድን ነው ላደርግ የምችለው ግን አይሆን አያደርገው ፈጣሪ እንጂ እንዴት ነው ሊሆን የሚችለው እንዴት ነው? እስኪ እናንተ ብትሆኑ ምን ታደርጋላችሁ? ይቅርታውን ተውትና ግን እሱ ከነ ልብስ ከነ ጫማ ሳይኖሩ ባለቅያር ጫማ ባለቅያር ልብስ አድርገው እሱ አይገዛችለትን እሱ አይገዛችለትን ጫማ እሱ አይገዛችለትን ከገጠር መጡ። ያን አንድ ቤተሰቡ እንኳን ደውሎ እንዴት ሆንሽ አላት የለም። የእሱ ቤተሰብ እንኳን ገባቸው አይደለ? አሁን ታዲያ አንድ የአይጥ መርስ ይጠፋለታል። እግዚአብሔርን ወይኔ እንደው በጣም ነው የሚያነድደው። እግዚአብሔርን ኧረ በእናታችሁ ግን የሆነ ህጋችሁን አስተካክሉት። ጌታ እስከመቼ ነው እንደዚህ የሚሆነው? ቃላት ግድፈቴ ወይም ደግሞ ለንግግሬ እንትን ሊላችሁ ይችላል። እኔም ማቀው አንድ ታሪክ አለ። መውረት አልፈልግም፣ ግን በዚህ ደረጃ ትቸዋለሁ። በቃ ይንትኑ በዚህ ደረጃ አረ በጣም ነው የሚያስጠለው ጌታ ኡ ያረ በጣም ነው የሚከብደው ኡፍ። ሁለተኛ ሺ ህጉ ነው እንበል፣ ያግባ እንበል። ግን እሷ በለፋችበት በገንዘብ ማግባት ተገቢ ነው አስፈላጊ ነው? እኔ እኮ እሴቶቹ ራሱ እንዴት ነው የሚገቡት? እሴቶቹ ለራሱ ከእንደዚህ አይነት ህይወት ውስጥ እንዴት ነው የሚገቡት? ምን ሆኔ ልብ የሚነቀው ጌታ በጣም ማለት ነው ን በቀደም ከአዚዛ የሰማሁት ታሪክ አለ። ወንድሟ ደፍሯት ልጅ አሳድጋ ጎረቤት እንዳይሰማ እየተባለች ልጇ ሽባ ሆኖባት እሷንም ለሰው እንዳታወድ እየተባለች ቤት ውስጥ እየተቀጠቀጠች በጣም ብዙ ላይፍ ያሳለፈች በጣም ብዙ መከራን ያሳለፈች ልጅ አሁን እያለቀሰች ነው የወንድሟ ልጅ እያሳደገች ያለችው፣ እና የእሷን ታሪክ አይቼ አልቅሼ ነው ዝም ያልኩት እውነት ለመናገር ምክንያቱም የቤተሰብ ችግር ስለሆነ የቤተሰብ ፈለገ ነገር ቢያደርገው እንዳይጸጸታችሁ እንዳይጸጸታችሁ ቤተሰብ የፈለገ ነገር ቢያደርጋችሁ የፈለግ ያማል እኮ ያማል። ቤተሰብም ሲያደርገው ያማል፣ ግን ደግሞ ይሻላል። የምሬ ነው የምላችሁ ሌላ ባዳ ሌላ ሌላ ሌላ ሰው ከሚያደርገው ለወንድ ለሌላ ባዳ ገና ነገ ትዳር ይሆነኛል ብላችሁ ብራችሁን ከሚበለባችሁ ወንድ ይልቅ ሌላ ባዳ ቢበላው ያኔ ቤተሰብ ቢበላባችሁ ይሻላል። ምክንያቱም የነሱ የልጃቸውን ነው እየተባሉ እየተወቀሱ አይምሯቸው ይነካል። ባዳ ግን የፈለገ ነገር ቢሆን አይነካላችሁ፣ አይምሮ አይነካላችሁ። የምሬ ነምላችሁ ሊኖ አይሰማው። ቤተሰብ ግን ቢበላባችሁ እንኳን ቢቀማችሁ እንኳን ልጃችሁን የልጃችሁን ደንበልታችሁ እንደዚህ ብላችሁ እንባላለን ብሎ የሆነ ጊዜ ላይ ለራሱ መጸጸታቸው አይቀርም። ይሁን አይምሯቸው መነካታቸው አይቀርም። ባድ ግን የፈለገ ነገር ቢሆን አይቀየርላችሁ፣ የፈለገ ቢሆን ረራ አይኖረውም። የፈለገ ነገር ቢሆን የፈለገ የፈለገ ለምን እዚህ ጋር ልታነቅ ነው? ፍርፍራቴ ምንም አያዝንልሽም። ባድ ባድ ነው በቃ። አታድርጉ እንደዚህ በእናታችሁ። እንዲሁም በቃ በአረብ ሀገር ያላችሁ እስኪ ባል የሚባለውን ነገር ተውት በቃ፣ እስኪ ታውት በቃ። ይህን ቅርቆ ያለ ባል መኖር አይቻልም እንዴ? እንደዚህ የለፋችሁበትን ከምታስረክቡ ከምትሰጡ እሱ ኢትዮጵያ ውስጥ ቁጭ ብሎ እናንተን የሚጠብቅ ይመስላችኋል? ስታስቡትን ለእናንተ እናንተን የሚጠብቅ ይመስላችኋል? እናንተ አረብ ሀገር እየፈጋችሁ ብር እየላካችሁለት በእናንተ ብር ሸክላ ጥብሱን፣ ቢራውን እየጠጣ አርፎ የሚተኛ ይመስላችኋል? አልሰማችሁም እንዴ ከዚህ በፊት እግረኛው ሚዲያ ላይ ነው። ይሄ ሚዲያ ላይ ነው። የእህቱ እህቱ ብር እየላከችለት ምን ያደርጋት እንደነበረ ፍቼ ይሰላል የሚባል ሀገር ቁማር ሁሉ መጫወት የጀመረው እኮ በእህቱ ገንዘብ ነው። እሱ ይሰራልኛል ደሃነን ምንም የላቸውም ተብለን ምናምን እያለ አላስተዋሳችሁ እንኳን፣ ባዳው የእናት ልጅ ወንድም እንኳን ብር ስትልቁለት አይምሮ ይቀየርና አስተሳሰቡ ሌላ ነው የሚሆነው። እንኳን ባዳው እና እኔ ብዙም እንትን ማለት አልፈልግም። ብዙም እኔ ማለት በቃ እኔ በጣም አልቅሻለሁ ቅድም። እና ብዙም ብዙ ማውራት አልችልም። እኔ አሁን ግን እኔ እንዳንድ እህትና እንዳንድ ስደተኛ እንደ እናንተ እንዳንድ እንዳንድ መከረኛ ሴት እባካችሁን እንዲሁ እባካችሁን፣ በተለይ በተለይ ከቤተሰብ ወታችሁ አረብ ሀገር የመጣችሁ ሰዎች አገር ፈተና፣ ችግር መከራን ያላያችሁ ሰዎች ቤተሰብ ጋር ስትማሩ ቆይታችሁ ቀጥ ወደ አረብ ሀገር የመጣችሁ ሰዎች ከገጠር ቆይታችሁ ከገጠር ማሩንም ቂጣውንም ወተቱንም ስትበሉ ኑራችሁ ችጋር ሳያያችሁ ተነስታችሁ አረብ ሀገር የመጣችሁ ሰዎች እና ብር መቁጠር የጀመራችሁ ሰዎች ናቸው እንደዚህ አይነት ህይወት ውስጥ የምትዘፈቁት። ምክንያቱም ስለማታገናዝቡ፣ ምን እንደሚገጥማችሁ አይታችሁ ችጋር ምን እንደሆን ልብ መሰበር ምን እንደሆነ ስለማታቁት ትመጣላችሁ። እዚህ ጋር ትፈነጫላችሁ። በቃ እናንተ ምንም ችግር አላያችሁ ስትኖሩ በቤተሰብ ጫንቃ የኖራችሁት፣ እዚሁ መጣችሁ ደግሞ በራሳችሁ ብር መቁጠር ተጀምራችሁ፣ ታስራ የተፈታሽ ጥጃ ነው የምትሆኑት እዚህ ሀገር ስትመጡ። ታስራ ስትፈታ ጥጃ እንዴት ነው እናት ወጡት ለመጥባት እንዴት ነው የምትሮጠው? ልክ እንደዛ ነው እናንተ የምትሆኑት እዚህ ሀገር መጣችሁ እና፣ እስኪ አይምሯችሁን አሰሩት፣ ለገንዘብ እንዲቋጣሪ ለመሆን ሞክሩ፣ ለማለት ነው እንግዲህ። እህቶች፣ ሙስሊም እህቶቼ ትርፍ ቃል ከተናገርኩ ይቅርታ አድርጉልኝ። ግን ስለተሰማኝ ነው ትርፍ ቃል ተናግሬ ብዬ አላስብም። ግን እንዲሁ ያፎ ለምታ እንኳን ከገጠመኝ ይቅርታ አድርጉልኝ ፕሊስ።